ይህ አዋዜ ነው። ቢዩቲፉል ማይንድ ለተሰኘው ምርጥ የሆሊውድ ፊልም መነሻ የሆኑት አሜሪካዊ የፕሪንስተን ዩኒቨርሲቲ የሂሳብ ሊቅ ጆን ፎርብስ ናሽና ባለቤታቸው በመኪና አደጋ ከዚህ ዓለም መለየታቸው ተዘገበ። ቅዳሜ ዕለት በደረሰ የመኪና አደጋ ነበረ አሜሪካ ኒውጀርሲ ግዛት ውስጥ ሞንሮ አካባቢ ከተማ ውስጥ ታክሲ ተኮናትረው እየሄዱ ነበረ፣ ባልና ሚስቱ ድንገት ታክሲው ከፊት ለፊቱ የመጣ ሌላ መኪናን ሸሽቶ ወደ ዳር በወጣበት ወቅት ከመንገድ መለያ ብረት ጋር ሲላተም የ86 ዓመቱ የሂሳብ ሊቅ ናሽና የ82 ዓመት ፍቅራቸው እዛው በቦታው ሕይወታቸውን አጡ። ግራና ቀኝ በበር ወጥተው ተፈጠፈጡ። ባለታክሲው ቆስሎ በሆስፒታል ነው። ምርመራ ቀጥሏል ስለ አደጋው መነሻ። በፈረንጅ 994 በኢትዮጵያ 987 በኢኮኖሚክስ ዘርፍ የኖቤል አሸናፊ የነበሩት ናሽ በግል ህይወታቸው ያሳለፉት እብደታዊ ፍራቻ ፓራኖይድ ሺዞፍሬኒያ ተጠቂ ነበሩ። የ2001 ኦስካር አሸናፊ The Beautiful Mind film የእሳቸው የህይወት እውነታ ድራማዊ ግልባት ነበረ። ተዋናዮቹ ድንቁ ሩሴል ክራው እና ጄኒፈር ኮኔል ዛሬ በመኪና አደጋ ያጣናቸውን ናሾች ወክለው እነሱን መስለው ነበረ የተወኑች። ፓራኖ ሺዞፍሬኒያ ሳይተኙ በቁም የሚያዩትና የሚኖሩት ወይም የሚቃዡት እውነታን የሚተካ ቅዠት ነው። የሌለ ነገር ያያሉ የማይናገር ነገር ያዳምጣሉ የማያዳምጥ ነገር ያናግራሉ አስጨናቂ የአእምሮ ውዥንብር ነው ዲሉዥን ታላቁ የሂሳብ ሊቅ የኋላ ኋላ ከዚህ አሳዛኝ መቀመቅ የሚያወጣቸው ከሐኪም የታዘዙ እንክብሎች ሳይሆኑ የባለቤታቸው ፍቅርና ጽናት ነበራ ዛሬ የታክሲ አደጋ በሞት እስኪለያቸው ድረስ በመካከላቸው ያልተለየውን የተሰነጠቀ እውነታ ዲሉዥን አሸንፈው በፍቅር ኖሩ። በአንድ ዕለት በአንድ አይነት አደጋ በአንድ ዛሬ ሞቱ። ቢዩቲፉል ማይንድ ፊልም ከልሱት አድማጮች፣ በዛ ተወዳጅ ፊልም ላይ የሂሳብ ሊቁን ወክሎ የሰራው ሱፐርስታር ሩሴል ክራው ሐዘኑን ትዊት ያደረገው ወዲያው ነበረ። ደንግጫ አለው ሐዘኔ ለጆን ለሚስቱ አሊሻና ለቤተሰባቸው ይሆንልኝ። ድንቅ ጥንዶች፣ ቆንጆ ጭንቅላት፣ ቆንጆ ልብ የነበራቸው ብለዋል። ባልና ሚስቱ የሚገርማችሁ አድማጮች በ1962 በፈረንጅ አቆጣጠር ተፋተው ነበረ። ከባሏ በሽታው መቀጠል ወይም የዚህ ዲሉዥን ሺዞፍሬኒያ መቀጠል ጋር ሚስቲቱ ከባሏ ባለመራቅ በፍችም ወቅት ብቸኛ የቅርብ ሰው በመሆን ከጎኑ ባለመለየት በማስታመሟ ባሏ ከበሽታው ጋር የመኖር ጥንካሬ እንዲያገኝ አደረገች። መልሰው ተጋቡ። ከሀያ ምናምን ዓመት በኋላ ይኸው ዛሬ አንድ ላይ አረፉ። ቅዳሜ በአሜሪካኖች ቅዳሜ ይሁን እኔ ያለሁት እስራኤል ነው፣ እና ከፍተኛ የሰዓት ለውጥ ስላለ ዛሬ እናነግ የሚለው ያሻማል። ለማንኛውም ቅዳሜ በሚለው ያዞትሽ ፊልሙን የምታውካላችሁ ልትከለሱት ይገባል። በእውነት አሳዛኝ አደጋ ነው። 86 እና 82 ዓመታቸው ነበረ ባልና ሚስቶቹ። ይህ አዋዜ ነው። ይህ አዋዜ ነው። ቢዩቲፉል ማይንድ ለተሰኘው ምርጥ የሆሊውድ ፊልም መነሻ የሆኑት አሜሪካዊ የፕሪንስተን ዩኒቨርሲቲ የሂሳብ ሊቅ ጆን ፎርብስ ናሽ እና ባለቤታቸው በመኪና አደጋ ከዚህ ዓለም መለየታቸው ተዘገበ። ቀዳሜ ዕለት በደረሰ የመኪና አደጋ ነበረ። አሜሪካ ኒውጀርሲ ግዛት ውስጥ ሞንሮ አካባቢ ከተማ ውስጥ ታክሲ ተኮናትረው እየሄዱ ነበረ ባልና ሚስቱ። ድንገት ታክሲው ከፊት ለፊቱ የመጣ ሌላ መኪናን ሸሽቶ ወደ ዳር በወጣ የ2001 ኦስካር አሸናፊ ዘ ቢዩቲፉል ማይንድ ፊልም የእሳቸው የሕይወት እውነታ ድራማዊ ግልባጭ ነበረ። ተዋናዮቹ ድንቁ ሩሴል ክራው እና ጄኒፈር ኮኔል ዛሬ በመኪና አደጋ ያጣናቸው ናሾች ወክለው እነሱን መስለው ነበረ የተወኑት። ፓራኖይ ሺዞፍሬኒያ ሳይተኙ በቁም የሚያዩትና የሚኖሩት ወይም የሚቃዡት እውነታን የሚተካ ቅዠት ነው። የሌለ ነገር ያያሉ የማይናገር ነገር ያዳምጣሉ። የመቶት ከመንገድ መለያ ብረት ጋር ሲላተም የ86 ዓመቱ የሂሳብ ሊቅ ናሽና የ82 ዓመት ፍቅራቸው እዛው በቦታው ሕይወታቸውን አጡ። ግራና ቀኝ በበር ወጥተው ተፈጠፈጡ። ባለታክሲው ቆስሎ በሆስፒታል ነው። ምርመራ ቀጥሏል ስለ አደጋው መነሻ በፈረንጅ 994 በኢትዮጵያ 987 በኢኮኖሚክስ ዘርፍ የኖቤል አሸናፊ የነበሩት ናሽ በግል ህይወታቸው ያሳልፉት እብደታዊ ፍራቻ ፓራኖይድ ሺዞፍሬኒያ ተጠኝ ነበሩ የማያዳምጥ ነገር ያናግራሉ አስጨናቂ የአእምሮ ውዥንብር ነው ዲሉዥን ታላቁ የሂሳብ ሊቅ የኋላ ኋላ ከዚህ አሳዛኝ መቀመቅ የሚያወጣቸው ከሐኪም የታዘዙ እንክብሎች ሳይሆኑ የባለቤታቸው ፍቅርና ጽናት ነበረ። ዛሬ የታክሲ አደጋ በሞት እስኪለያቸው ድረስ በመካከላቸው ያልተለየውን የተሰነጠቀ እውነታ ዲሉዥን አሸንፈው በፍቅር ኖሩ። በአንድ ዕለት፣ በአንድ አይነት አደጋ፣ በአንድ ዛሬ ሞቱ። ቢዩቲፉል ማይንድ ፊልም ከልሱት አድማጮች። በዛ ተወዳጅ ፊልም ላይ የሂሳብ ሊቁን ወክሎ የሠራው ሱፐርስታር ሩሴል ክራው ሐዘኑን ትዊት ያደረገው ወዲያው ነበረ። ደንግጫ አለው። ሐዘኔ ለጆን ለሚስቱ አሊሻና ለቤተሰባቸው ይውልልኝ። ድንቅ ጥንዶች፣ ቆንጆ ጭንቅላት፣ ቆንጆ ልብ የነበራቸው ብሏል። ባልና ሚስቱ የሚገርማችሁ አድማጮች በ1962 በፈረንጅ አቆጣጠር ተፋተው ነበረ። ከባሏ የበሽታው መቀጠል ወይም የዚህ ዲሉዥን